ያው ነው እኳን ሴች ዙራ ጌታ ወይ አምላክ ስሚ፣ ዲቦራይ ዛሬ እንደ ሀብታም ማውራት አምሮኛል። እግዚአብሔር ከባበሪ ዲቦዬ፣ ዛሬ ጥፍርሽ የሰራሽ ነው፣ በጣም ነው የሚያምረው። ስሚ ደግሞ በእሱ ደግሞ ቆፍራለሁ ብለሽ ሌላ ነገር እንዳታመጪ። ቆንጆ እየሆኛለሁ ግን